እሺ ቶሎ ጊዜ እንጠቀም። እሱ ጋር መንፈስ ቅዱስ ማስተዋልታዊ ለጥቅለው ላችንም የመጀመሪያው ኦርቶዶክስ ታውዶ ለምንድን ነው ትክክለኛ መንገድ የሆነችበት ምክንያት? በቃ ትክክለኛውን እግዚአብሔርን የዓለማት ሁሉ ፈጣሪ የሆነ እግዚአብሔርን በመገለጡ ልክ የምታምኑ የምትቀበሉ ስለሆነች የመጀመሪያ አምላካችን አግኝቷል ስለሆነ እናምናለን። አምላካችንም አግኝቷል ስለሆነ እናምናለን እ ስለዚህ በብሉ ኪዳን የሚገርም ነገር አስቀድሞ ሃይማኖት እምነት ለወርድ ካንሳቸው ፊት መንገድ መንገድ ነበር የሚለው። አሁንስ ሃይማኖት እምነት ስንል ለምሳሌ አንድ መንገድ አለ። የመንገዱ ዓላማ ማገናኘት ነው እግዚአብሔር። ይሄ በመጽሐፍ ቅዱሳችን እንዲሁም ጥቅሱን ላንብብ ይላል። በብሪክ ዳር መንገድ መንገድ እያለ ነው የሚያስቀምጠው እና የቀደመችውን መንገድ ጠይቁ ይላል። የመቀደመችውን መንገድ ጠይቁ ሰጩን እግዚአብሔር ነው። መንገዱ ራሱ የሚሰጠው ከእግዚአብሔር ስለሆነ ማለት ነውና፣ ጥቅሱን ይላል መሰለህ ላንብብልህ የቀደመችው መንገድ ጠይቁ በእርሷ ላይ የኦርቶዶክስ በትንቢተ ኤርሚያስ ምዕራፍ አምስት ቁጥር አንድ ላይ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ፣ ተመልከቱም፣ ወቁም፣ በአደባባይ ፈልጉ ፍርድን የሚያደርግ እውነትን የሚሻውን ሰው ታገኙ እንደሆነ ይቅርልታል ይላል። አሁን በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ሲ ብሎ በቃ መራራ ማለት አይደለም። በቃ ፍለጋው ለካፍ እግዚአብሔር እስራኤል ማለት የሕዝብ እግዚአብሔር ማለት ስለዚህ በትንቢተ ኤርሚያስ ላይ ኢየሩሳሌምን አንድ በህዝብ ያነሳታል። አንድ ነው በሚመስላት አልመሰለ የእግዚአብሔር ህዝብ እግዚአብሔር የሚራራ የሚራራር የሚወደ የተመረጠው ህዝብ በሚል ይዘካል እና በዚህ በትንቢተ ኤርሚያስ ምዕራፍ አምስት ቁጥር አንድ ላይ በኢየሩሳሌም ነገር የተመላለሳችሁ ውጡ፣ ተመልከቱ፣ መወቁ፣ በአደባባይ ፈልጉ ፍርድን የሚያደርገው እውነት የሚሻ ሰው ታገኙ እንደሆነ ይቅር ይላታል ይላል። ስለዚህ እግዚአብሔር መንገድ እያለ ይመስላቸው ከእግዚአብሔር ጋር ያለውን ኮሚኒኬሽን ሰዎች ከእግዚአብሔር ጋር ነቢያቱ ከእግዚአብሔር ጋር ህዝቡ ከነቢያቱ ጋር ያለው ሁሉ መንገድ ይሏል። አሁን እዚህ ጋር ሰው ፈልጉ መንገድ የሚለው እግዚአብሔር የመረጠው ነቢ በእግዚአብሔር አብሮበት የሚናገረውን ነቢ ያንን ሰው ወቁት ነው። ስለዚህ በመጽሐፍ ቅዱስ በብዙ በብዙ ቦታ ይሄን እምነትን መንገዱ ያለ ጠቅሷል። ስለዚህ የመጀመሪያው ኦርቶዶክስ ትክክለኛ ናት ለማለት መንገዱ ትክክለኛውን እግዚአብሔር ስያዘች፣ ሁለተኛው ደግሞ እነዚህ የምታቸው መጽሐፍት እነዚህ የምታቸው መጽሐፍት የአባቶች ጽሀፍት ናቸው። ከዛሬ ሁለት ሺህ ምናምን በፊት ቤተክርስቲያን የነበሩ አባቶች ክርስቶስ ምን ያምኑ ነበር ያ አለው አለው አለው እንኳን ደህና መጣህ። ይህ ነገር አሁን በኦርቶዶክስ ተዋህዶ ቤተክርስቲያን ተብሎ ተሰጥቶ ያለው ቤተክርስቲያን እምነት እና ስራ እንዴት ነው? ነገር ከዛ የነሱ የሚያነሳቸው ጥያቄዎች ማለት እምነት እና ስራ እንዴት ናቸው

እምነትና ስራ እንግዲህ ቢሉ ግን ቪዲዮ ብታባሉ ደስ ይለኛል። ስራ ማለታችን ነው ስንል ከኛ የሆነ ርሱ የሆነ የተሰጠን ጸጋ ስጦታ አለ። እሱ ምንድነው? ጥምቀት፣ ቅዱስ ቁርባኑ፣ እነዚህ ሁሉ የጌታ ትዕዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅም። አሁን መዳኑ ተሰጥቶናል በጸጋ ሰውን መገረዝ አይጠበቅብን። ስለዚህ ምንድን ነው የምናደርገው? እናምናለን። ባመነ ቅጽበት እንድናለን የሚል ትምህርት የለንም። መጽሐፍ ቅዱስም ስለማይ ሰው ባመነ ቅጽበት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም ከማመን ጋር መጠመቅ ያስፈልጋል። ከማመን ጋር ቅዱስ ቁርባን ያስፈልጋል። ይህም ብቻ አይደለም። ወደ ዘላለም የተመጣው ደግሞ መድንን እንዳታጠው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብ ወይም ስራ መመላለስ አለብህ፣ ምክንያቱም ነጻ ፍቃድ ስላለ። ስለዚህ ቅዱስ ጥምቀቱ ይሄ ሳክራመንት ናቸው። ምስጢራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርአቶች ናቸው።

አሮጌ ማንነት በጥምቀት ቀብሮ በአዲስ ተፈጥሮ ካልተነሳ አይድንም። ስለዚህ በእምነት አንድ ሰው ስላመነ ብቻ ጌታ አንድ ሰው ስላመነ ብቻ ከጌታ እና ከሞት አንድ ሰው ስላመነ ብቻ ምኛሉ ስላለ ኃጢአት አይሰረይለትም። የሐዋርያት ስራ ምዕራፍ ቁጥር ሰላሳ ስምንት የጌታን ቃል ሰሙ። ከዛ በኋላ ምን እናደርግ? ልባቸው ተነካ አይ

በቅዱስ ቁርባኑ መታተም አለበት። የጌታን ስጋ የጌታ እንደቀቶ በልቶ ጌታ ከሱ ጋር እንዲሆን እኔ በእርሱ እርሱ በኔ ይኖራል ብሏል። እነዚህን ሲያደርግ ወደ ድነት አይመጣም። ይሄን ያረገ ሰውስ ወደ ድነት ከመጣ በኋላ ስም ይጠበቅበታል፣ ፍሬ ይጠበቅበታል፣ መንፈሳዊ ፍሬ ይጠበቅበታል፣ ክርስቶስን መንፈስ ይጠበቅበታል። በጽድቅ መንገድ መመላለስ ግዴታው ነው። ወደ ድነት የመጣው ሰው ድነቱን ደግሞ ያጣዋል። እኛ ኦርቶዶክሳውያን ድነት ይታጣ ብለን እናስተምራለን። ድነት ይታጣል። እንደዚህ ነው።

ነገር ግን ይላል ከቁጥር አስራ ሶስት ነገር ግን ግብዣ ባደረገ ጊዜ ድሆችንና ንጉሶች፣ አንካሶችንም ዕውሮችንም ጥራ፣ የሚመልሱልህ የላቸውምና ብፁዕ ትሆናለህ ይላል። ብፁዕ ማለት ሙስሊም ትሆናለህ። በቃል ነዳያንን ማብላት የተራቡትን ማብላት ጉንዱሾቹ ሁሉ ማብላት ማጠጣት አንደኛ ብዙ ያሰኛል፣ ምስኪን ያሰኛል። እንዲያ ደግሞ በጻድቃን ትንሳኤ ማለት በዳግም ምጽአት ሲመጣ ምን ያሰጠዋል? ዋጋ ያሰጠዋል፣ ይመለስለታል ይላል። ብዙ ሰዎች እምነት የሌላቸው ሰዎች በዚህ በጎ ስራ ይሰማራሉ። የእነሱ ግን ደግሞ ከንቱ ነው። ምክንያቱም ያለ እምነት የሚደረግ ያለ ክርስቶስ የሚደረግ መልካም ስራ ሁሉ የዘላለም ሕይወትን ዋጋን አያሰጥም። በክርስቶስ ሆኖ የሚደረጉ ለመዳናችን የሚጠቅሙ መንፈሳዊ ዎች መንፈሳዊ ዎች መንፈሳዊ ፍሮች ናቸው ማለት ነው። በዚህ ነው የክርስቶስ ልብ አለን ያለ ሰው ክርስቲያን ሆኖ

ከእነሱ ውስጥ አንዱ ሲጎል የሾሙት ነው። ሐዋርያት ራሳቸው አደሉ ተሰብስቦ መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት ያ እጅ፣ ለምሳሌ ሰዎች መንፈስ ቅዱስን ሊቀበሉ ነበር አይደል? ሌሎቹ እጅ ሲጨሙ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ የሚያደርጉት መንፈስ ቅዱስን ይሞላሉ፣ በሰዎች እጃቸውን ለመጫን። አሁን ይህን ማድረጋቸው አምላክ ያሰኛቸው፣ ግን እጅግ ቅድስናና አምላክ ፍጹምነት ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ታደርግ ትመለከታለህ። ያዕቆብ ምዕራፍ አምስት ከቁጥር 15 እስከ 16 ድረስ እርስ በርሳችሁ ጻፉ የሳለች ተናዘዙ ብሎ የሚናገረው ነገር አንዱ አንዱ ለአንዱ ሊናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር ሶ ከኛ ቀድመው የበረቱት እና የጸሙት ነው ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለም። ምክንያቱም የደከመውን የበረታው ያደረገው ጭራሽ ጾራሽ ብዙ ስለሚያዝ ማለት ነው። እኔ እነሱን ለእገዛ መጠየቅ ይመጣ ፍሳይ የሚያረጋግኝ አይደለም።